ኑሐሚንእና ኤርሜ እራት ግብዣቸውን ሄደው ኤርሜ ቀድማት ሄዶ እየጠበቃት ነበር። ትንሽ ወደ አባቷ ጋር ሄዳ ስለነበር ሰዓት አሳልፋ ነበር የሄደችው እና መድረስ አይቀርምና ኑሐሚን ደረሰች። እንደተለመደው ተሳስመው እየተሳሳቁ ቁጭ ብለው መጠጣች መጠጣዘው እየጠጡ ያለ። የኤርሜ የፍቅረኛ የሆነችው ትመጣለች። የመጣችው ከሱ ጋር ሳይሆን እሷም ፍቅረኛዋን እዛ ቀጥረው ስለነበር እዛው ሆቴል ለእራት ተቀጣጥረው ስለነበር እሷም ትመጣለች። በዛን መሀል ኤርሜ በአጋጣሚ ዘወር ሲል ያች የድሮ ፍቅረኛውን ያያታል። ሲያያት፣ እሷ ባታየውም እሱ ግን አይቷት ስለነበር እጅጉን ደንግጦ ስለነበረ የሚያወራው ሁሉ ይጠፋበታል። እንዴ ምን ሆነ ነው ኤርሚ? በሰላም ነው? ምን ሆነ ነው እንደዚህ የምትሆነው? ስትል ኑሐሚን ትጠይቀዋለች። አይ ምንም ምንም እያለ መንተባተብ ሲጀምር እሷ ግራ ተጋብታ ስለነበር ኤርሜም አይ አይደለም፣ ሰላም ነኝ፣ እንደዚሁ እራት እንዘዘስኪ ሚኒውን እኔውና ይላታል። እሷም ግራ ተጋብታ በትኩራ እያየችው ነበረ። ፍቅረኛው ግን ከሱ ጋር ሳይሆን የተቀመጠበት ጠፍቷ ስለነበር ቁማ እያየችው ስለነበር እሱም ተነስቶ እና እዚህ ነኝ የኔ ውድ ሲል ይጠራታል። እሷም ዌትል ና ፈገግ ብላ በሳቅ ወደ ፍቅረኛዋ ትሄዳለች። ኤርሜ ግን መጨረሻ ላይ ሆነው ግራ ሲገባው፣ ኑሐሚን ቅድም የሆነ ስልክ ተደውሎልኝ ነበር ተደጋግሞ እረስችው፣ አይገርምሽም? ቆይ ይህን ስልክ አደ አናግሬ መምጣት አለብኝ ጠብቅኝላት ና ወደ መጸዳጃ ይሄዳል። ወደ መጸዳጃ ከሄደ ራሱን በመስታወት እያየ እቺ ለምን መጣች አሁን? እዚህ እኔ እሷን ማግባት አልፈልግም። የህይወቴ አጋር እየመላት የመጀመሪያም የመጨረሻም ብዬ ያሰብኳት ኑሐሚን ነው። ስለዚህ አሁን ከዚህ ጋር የሆነ መላፈጥሬ መውጣት አለብኝ። እሷ ምክንያቱም እዛ ጋር ሄዳለች፣ ቁጭ ብላለች። እኔ ሄጄ ከኑሐሚን ጋር ከተቀመጥኩ ማየቷ ማወቋይ ስለማይቀር ስለዚህ ያለኝ አማራጭ ኑሐሚን ደውዬ ጠራት አለው። እኔ ግን መውጣት አለብኝ ይልና እሱም ተነስቶ ቀስ ብሎ ወደ መጸዳጃ ነኝ ብሏት ወጥቶ ይሄዳል። እሱ ግን ደውሎ ወጥቻለሁም አላላትም። ምንም ያላት ነገር የለም። በዛ አጋጣሚ ግራ ሲገባት ኑሐሚን ወደ መጸዳጃ ቤት ትሄድና ኤርሚ ኤርሚያል ስትጣራ ኤርሚ የለም እዛም ተከትሏት ይመጣል። የአባቷ ጓደኛ ልጅ የሆነው ማለትም የኤርሚ ፍቅረኛ፣ የፍቅረኛዋ ፍቅረኛ ማለት ነው። እናም እንዴ፣ አንቺ ቆይ፣ ምን እየሰራሽ ነው እዚህ? የወንዶች መጽዳጃ ቤት ምን ትሰሪያለች፣ ምን ትሰሪያለች እዚህ ሲላት፣ ቆይ አንተ ምንድን ነው? እኔ ሰው ጠፍቶብኝ ነው ወደዚህ የመጣውትኝ። ቆይ ምን ነክ ነው አንተ ደግሞ፣ ለምንድን ነው የመጣ ሀውስ የተከተልከኝ ስትል ኮስተር ብላ ትናገራለች። እንዴ አንቺ ነሽ እንጂ የወንዶች መጸዳጃ ከፍል የመጣሽው፣ እኔ ኮ አይደለም የመጣሁት ሴቶች ጋ ሲል መልስላታል። ሲመስለኝ ፍቅረኛሽ አስደግፎሽ ነው መሰለኝ እየሄደው፣ ለዛ ነው በይ እንግዲህ አሁን ሄድ በይና ዛጋ ሳሃነ ጠቢ ይላታል። ማለት ምንድን ነው መደገፍ፣ ምንድን ነው ማስደገፍ፣ ምንድን ነው አልገባኝም ምን እያልክ ነው ስትለው፣ ማለትም ጓደኛሽ በልታጫ አብልቶ አጠጥቶሽ ሳይከፍልልሽ ወጥቶ ጥሎሽ ይሄዳ አይደለ ሲላት አይ መብላትስ አልበላንም። መጠጥ ወይን ብቻ ነው የጠጣ ነው ስትል ትመልስለታለች። አይ ወይን ብቻ ከሆነ እንኳን ጥሩ ነው እንጨት ነው ቢያስፈልጡሽም። ስለዚህ ጅና እንጨቱን ፍለጭና ወደ ቤትሽ ነኪው ይላታል። አረ ባክሽ ሴትዮ ዞር በይልኝ እኔ እንዲህ ምን ሆነሻል ሲላት፣ እሷ ምኑም አልገባትም። ና ምን ነው አንቺ ካልተፈለጥሽ አይገባሽም እንዴ? እያለሱም እያሾፍባታል። እባክህን ወንድሜ አንድ ነገር ልጠይቅህ ይኸውልህ አባቴ ታሞ ሆስፒታል ነው ያለው፣ እና ወደ አባቴ መሄድ አለብኝ። ስለዚህ እባክህን እጄ ላይ ምንም አይነት ገንዘብ አልያዝኩኝም፣ ና ክፈልልኝ ስትለው፣ አመሰግናለሁ፣ እግዚአብሔር ይስጥልን፣ አድርሰናል የለኝም በይና፣ ቴ ሄጅና እንጨት ፍለጪ ይላታል። ኑሐሚንም ግራ ተጋብታ ይኸውልህ ወንድሜ እባክህን ስትለው፣ ይሄም የልመና ዘዴ መሆኑ ነው እንዴ ሲል፣ በፍጹም እንደዛ ማለት አይደለም፣ እንደ ብድርም መውሰድ ትችላለን። በብድር መልኩም ቢሆን ብትሰጠኝ ባገኘሁት አጋጣሚ ልሰጥ ዝግጁ ነኝ ስትለው፣ እረ ደግሞ ብሩን ብዬ ደግሞ ላግኝሽና ልገናኝ ካንቺ ጋር ደግሞ ሆ። ለማንኛውም የወይኑ ብቻ ከሆነ ችግር የለውም፣ እኔ እንዳንቺ አይደለሁም እከፍለልሻለሁ። እሱ ከፍሎታል ቢያቸውና፣ ሂጂ ይላታል። እሷም አመሰግናለሁ ብላ ወደ ቤት ትመጣለች። ሆስፒታል ከመሄዷ በፊት ወደ ቤቷ ነበር ሄደችው። ቤት ስትሄድ ስትገባ ገነት ቤት እየወለወለች ሳሎን ታገኛታለች። እንዴ ቆይ አንቺ ደግሞ ምን ልሰሪ ነው የመጣሽው? ምን እያደረግሽ ነው? ስትላት ያው ምን ላድርግ ብለሽ ነው ልጄ፣ የምጠጋበት ሳጣ፣ የምወርቅበት ሳጣ መጣው ትላታለች እኩሺ ኤርሜ ያላሁን ስትላት ኤርሜን አላየውትኝም። ግን መኝታ ቤቱ ክፍት ነው እና እባክሽ ልጅ እባክሽ ቆይ ልጅሽ የት ነው ያለችው? ግን ኤደን የት ገባች? ስትል ምንም አላቅም፣ ስለ ኤደን የማውቀው ነገር የለም። ትሙት ትኑር አላቅም። ሞታ እንኳን መርድዌን ብሰማ እርሜን ባወጣሁኝ፣ ግን የት እንዳለች አላቅም ስትል ገነትም ትመልስላታለች። እሺ፣ አሁን ምንድን ነው እያደረግሻለሽው? አሁን እዚህ ኤርሚ እንድትኖሪ አይፈልግም፣ እንዲያ ይሽ ራሱ ላይኑ ራሱ አይፈልግም ስትላት፣ ስለዚህ በጊዜ ማረፊያ ሽን ፈልግ እያልሽ ነው ስትል፣ እንግዲህ አላቅም። ምክንያቱም ለማንኛውም ቆይ እስኪ አናግረውና የሚለው ነገር ካለ እነግርሻለሁኝ፣ ስለዚህ ጠብቄ ትላትና፣ ወደ መኝታ ቤት ስትገባ መኝታ ቤትም የለም ኤርሚያስ ስለዚህ ያላት አማራጭ በቃሽ፣ እኔ ለአባዬ ምግብ ልሰራ ነው ሆስፒታል ይዤው የሚሄደው ትልና እኔ ብልሰራለት ስትል ገነት ትጠይቃታለች። በፍጹም አንቻሰሪም ራሴን የምሰራው ትልና እሺ ምን ልስራ ስራ ጨርሻለሁ ስትላት፣ አይ በቃ ምንም ስራ የለም ቁጭ በይ ትላታለች። ኑሀሜም ላባቷም ለአባቷ ምግብ እየሰራችሁ ያለ ሳታስበው ኤርሜ ይመጣና ወይኔ፣ በእናትሽ ይቅርታ አስቀየምኩሽ ሲላት ይልሽ ሚሚ ነው ያቺ የሚጣን እኮ ለእናቷ ልሰጥ ሂጅ እኮ ነው በእናትሽ ለእሷ ለአገዝ ፈልግ የምትቋቋምበትን ብር ሰጥቼ